የአድማ መከላከል ምሩቃን በሰለጠኑበት ሙያ ህዝባቸውን በቅንነትና በታማኝነት በማገልገል የክልሉን ሰላም ወደ ነበረበት ለመመለስ መዘጋጀታቸውን ተናገሩ። በስልጠና ቆይታቸው በንድፍ ሀሳብና በተግባር የታገዘ በቂ የአመለካከትና ወታደራዊ ስልጠና ማግኘታቸውንም ገልጸዋል። ጌታቸው ገደፋው ተጨማሪ አለው። ብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ ቆይተው የተመረቁ ሰላሳ ሶስተኛ ዙር አድማ መከላከል አባላት በቆይታቸው በንድፍ ሀሳብና በተግባር የታገዘ የሚሰጣቸውን ግዳጅ በብቃት ለመወጣት የሚያስችል በቂ ስልጠና ማግኘታቸውን ተናግረዋል። በሰለጠኑበት የሙያ መስክ ህዝባቸውን በቅንነትና በታማኝነት በማገልገል የክልሉን ሰላም ለማረጋገጥ መዘጋጀታቸውንም ገልጸዋል። በጣም ከምንም እጅግ በላይ ጥሩ ነው። ያው ሁሉንም ሰርተናል። ባለበትም ሄድና ነው፣ ሁሉም ስለሰራ ነው። በጣም ደስ የሚል ነው። የስልጠና ቆይታችን በብርሸለቆ አሪፍ ነው። እስካሁን የተሰጠነ ትምህርት የአካል ብቃት ሆነ ሰልፍም ተኩስም አሪፍ ስልጠና ነው የተሰጠነ። የቆየ አሪፍ ብቃት ጨብጠንበታል ብዬ አስባለሁ። በተሰጠነው ተልእኮ ሁሉ ለማስፈጸም ዝግጁ ነን ብዬ አስባለሁ። ከተማ ላይ ልብስ ለብሰው ሳያቸው በጣም ቀላል ይመስለኝ ነበር፣ ግን ብዙ ውጣ ውረድ አለው ወታደር ለመሆን የምንፈልገውን ለማሳካት እስከ ማልቀስ ደረጃ የደረስኩበት ቀን አለ። ማለት በቃ ስልት ስንሰራ ምናምን በቃላ ተ የምንሰራቸው ነገሮች አሰልጣኞቻችን ሲገርፉን፣ በቃ ማለት እኛ እውቀት እንድንይዝ ነው የሚገርፉን የሚያስገድዱ ግን እኔ ብዙ መሰላቸት እስከ ማማረር ድረስ ደርሼ ነበር። ዛሬ ቀን ላይ ደርሼ ሳይሆን ደግሞ ከማንም በላይ ደስተኛ ነው። ስልጠናው ወቅታዊ ችግሮችን በብቃት በመወጣት ውጤት ማስመዝገብ የሚያስችላቸው መሆኑን አሰልጣኞች ተናግረዋል። በአካል ብቃት፣ በአመለካከትና በክህሎት በቂ ስልጠና መሰጠቱንና አሰልጣኞች የተሻለ ቁመና ላይ መሆናቸውንም ነው የተናገሩት። በአመለካከት፣ በክህሎታቸውና በእውቀታቸውን መሰረት ያደረገ ስልጠናዎችን እየሰጠም በተለይ አሁን ወቅት ያሉ ወቅታዊ ችግር ሊፈታ የሚችል የአሰልጣን ዘዴዎች ነው ተከተል የምንሰጠው። ከዚህ አንጻር በተለይ የአካል ብቃት እንቅስቃሴያቸው ኦቨርሎድ ትሬኒንግ ፕሪንሲፕል መርህ መሰረት ስልጣኖቻችን በአግባቡ እየሰጠን እንገኛለን። ሌት ተቀን ሳንል ደከም የሳንል ነው እየሰራን የዚች በአራት ወር ውስጥ የኖር ከዛ ውጭ ያለውን ነገር ዲሲፕሊን ላይ ነው የአላማ ጽናት የሚለውን በተለይ በተለይ ሰራዊታችን ላይ የአላማ ጽናት የሚለውን አትኩረን ግንባታ እየሰጠን ከዚህ ላይ ደርሰናል። የተሻለ ቁመና ያለው ሰልጣኝ ዘና ያለ ነው። ሰልጣኞች በስልጠና ቆይታቸው ያገኙትን እውቀት ክህሎትና ልምድ ተጠቅመው የሚሰጣቸውን ግዳጅ በአግባቡ በመወጣት ክልሉን ከገጠመው የጸጥታ ችግር ለማሻገር ትልቅ አቅም እንደሚፈጥርም አሰልጣኞች አረጋግጠዋል። ነባሩም አሁንም ከዚህ ከለው አዲሱ ሰልጣኝ በተሻለ አሁን ያለን ማህበረሰባችን ትንሽ ወጣ ገበያ ማለት ነገሮች አሉ። እነዚህን በትኩረት ሰርተን ወደ ነበረበት ሰላም መምጣት ነው ንፈልገው ማህበረሰባችን ግዳጆችን በሚያከናውኑበት ሰዓት እንዴት አድርጎ ስራዎችን በሚገባ ማስኬድ መቻል አለባቸው የሚል ትልቅ የሆነ ግንባታ ተሰጥቷቸዋል። እነዚን ግንባታ አምነውበት በጥሩ ሁኔታ የሰሩበት ሂደት ያለና ቀጣይም ለሚሰጣቸው ግዳጅ በአግባው መፈጸም የሚችልባቸው እድሎች ሙሉ በሙሉ ተመቻችተዋል ብዬ ነው ማስቡ። የአድማ መከላከል ሰልጣኞች ወደ ስራ ሲገቡ ከነባሩ የጸጥታ አካል ጋር በመቀናጀት ውጤታማ ህግ የማስከበር ስራ ይሰራሉም ተብሎ ይጠበቃል።